ቀሰቀሰ ጋይስ፣ ኬራ ተልከሰከሰ። ጉድ ጉድ ጉድ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ግን? እስኪ ሰላም በላችሁ። ደህና ናችሁ ወይን? ያለው ፈጣሪ ይመስገን ደህና ነኝ። እናንተም በያላችሁ በሰላማችሁ ይብዛልኝ፣ ውድ የጫናኔ ቤተሰቦቼ። በነገራችሁ ላይ ኬራን ከሌላ ጋር ሳየው እኔ ራሱ በቃ እንደ ጽናት መናደድ ጀመር ያለው ማለት ነው። በቃ እኔ የጽናት ጠበቃ እኮ ነኝ ጋይስ ነው። እና ያው ኬራ ከሌላ ጋር መጥቷል ማለት ነው ለምንድን ነው ለምንድን ነው ከሌላ ጋር የመጣው ለምን ከጽናት ጋር አብሮ አልመጣም ግን ምን እንደተረዶ ታውቃላችሁ? እንደዚህ በቃ የሆነ አንዳንዴ ምጥት እንደሚልበት ማለት ነው አለ አይደል የሆነ ነገር ወስኖ ከዛ ወደኋላ በቃ ብድግ የሚልበት ነገር አለ እና ነገሮችን ያሰባቸውን ነገሮች ቁርጥ ብሎ ከመግባት ወደ ኋላ የሚልባቸው ነገሮች የሱን ባህሪ ነው ያየውበት ከዚኛው ጋር ማለት ነው። እና ያንን ባህሪውን ትዝ ብሎኝ በጣም ሳኩኝ ሆነ ለመናገር። እና ጽናትና ኪራ አይለያዩም አንድ ላይ ይሆናሉ። ስለዚህ እነሱ መቼም አይለያዩም ለምትሉ ያው በኮሜንትም በሀሳብም የጽናት ደጋፊዎች የሆናችሁ ማለት ነው። ትክክል ነው፣ አይለያዩም። ግን ያው የድራማው ጸባይ ነው፣ ምንም ማድረግ አይቻልም ማለት ነው። ሲቀጥል ደግሞ ጽናት ተመልሳ ወደ ነኪራ ቤት በመመለሷ እጅግ በጣም ነው ደስ ያለኝ ማለት ነው። ምክንያቱም እንግዲህ ያለውን ነገር እሷ ነገሮቹን ትጨርሳለች፣ ታውቃለች፣ ትረድታለች። ስለዚህ አብረን እንጨርሳለን፣ ይህን ፈተና አብረን እናልፋለን ብላ እንግዲህ ለራሷ ቃል ገብታለች ማለት ነው። እንዲሁም ምሩ በደንብ ታግዛታለች ብዬ አስባለውኝ። ሲቀጥል ደግሞ የቤቲ ፍላሽ ደግሞ እንግዲህ ከልብስ ጋር ታጥፎባታል ማለት ነው። ስለዚህ ሴራዋ ይፈርሳል።